አሰላሙ አሌይኩም አረህሙቱላ ወበረካቱ። ሰላም ጤና ይስጥልኝ። ጋይዝ እንዴት ናችሁ? ጓደኞች የሰላም ናችሁ? በያላችሁበት ሰላም ናችሁ? ብዙ ትበልክፉ አይንካችሁ። ቢስሚላ ደከመኝ። የመዲያም ደረጃ አላልቃለ ማለት ነው። ብመጣው ብመጣው ዛሬ በነገራችን ላይ የሀጅ ጾም አንድ ብሏል፣ እንኳን አደረሳችሁ። ብዙ አጋጣሚ የጦማችሁም መልካም ጾም ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ዛሬም በተለመደ የሚሉ መጥተናል። እንግዲህ ዛሬ ያው ተወዳጆቹ ጥንዶቹ ዛሬ መጥተው ነበረ። ወደ ገደለው ልግባ ብዬ ነው ተረትም ሳበዛ ተረት አታብዩትኛላችሁ። ተቸገርኩ። ለማናቸውም ዛሬ ኤክራም እና ኢሳብ መጥተው ነበረ። ነገር ግን ያው እንደየአስተያየታችን አንዳንዶችም ያው ትንሽ ቅር ያላቸው ሊኖር ይችላል። እንደኔ እንደኔ ግን የሚስተካከል ነገር ነው እንሻላ በሚቀጥለው ይስተካከላል። ነገሩ ያው ታውቃላችሁ አይደለ? አንዳንድ ጊዜ ምንድን ነው አንዳንድ ጊዜም ሳይሆን የሆነ ጥሩ ነገር ይፈትናል ባይዘወ ጥሩ ነገር ይዘገያል፣ ይፈትናል፣ ያስቸግራል፣ ያበሳጫል ማለት ነው። እና ለዛ ስለሆነ ይመስለኛል ያው መጨረሻ ላይ ጥላ ሄዳ ነበረ ግን እንደዛ አይደለም ሀሳቡ እንደኔ አስተያየት ማለት ነው። ምክንያቱም ልጅቱ ትክክል ናት። እውነት ለመናገር እኔ ያወቅኳቸው ቅርብ ጊዜ ነው፣ ቅርብ ጊዜ ኦልሞስት ከሶስት ወር በፊት ሶስት ወር አ አይሞላም እንደውም እነሱም አሁን ነው ትንሽ ትኩረት የሰጡት ቪዲዮ መስራቱንም ማለት ነው እና ዛሬ የመጡበት ምክንያት በነገራችን ላይ ዛሬ ለየት ባለ መልኩ ነበር የጠበቃት። ነገር ግን እኔ እሷ ናት ልክ ናት ብዬ ማምነው ማለት ነው፣ ምክንያቱም ተመልከቱ፣ አሁን እነሱ ሁለት ነጥብ ተመልካች አላቸው። ከዛ ሁላ አንዱ ነጥብ ሺ ይወዳቸዋል እንበል ወይ ግማሽ፣ ግን ያ ግማሽ ነጥብ ወይም ደግሞ አንድ ነጥብ አባት ነው ያህልም ገብቷቸዋል አይደል? የሚለው አባትን ያህልም መጀመሪያ ቤተሰብ ማመን አለበት ብላ ያንን ነገር አንተ ጋር ይቆይ ነው ያለችው። አይታችሁታል መጨረሻ ላይ የሰጣትን ነገር አላቅምን የቀለበት ይሆን አንዱ ግን አበባ ነው መሰለኝ። እሱም እንደማይገባ እንደዚህም እንደማይሆን ውስጡ ያውቃል። የትኛውም በሃይማኖታችን፣ በሸሪአውም እንዲሁም ደግሞ በቃ። እኛ ሙስሊሞች በልጆች እንደማያበቃ ያውቃል። ይሄን ነገር እያወቀ ነው ግን ምናልባት አዲስ ነገር ካለ በሚል ይመስለኛል። ግን እሷ የመለሰችው ምላሽ እኔ ያስማማበት እውነት ለመናገር ምክንያቱም አባቷ መስማማት አለበት፣ ቤተሰብ መስማማት አለበት። ይሄን ነገር የሆነ እንደገና ቃል ገብቼ የሆነ ነገር ላደርግ ነው ወይ መጀመሪያ ቤተሰብ መስማማት አለበት በማሳመን አግዘኝ ብላ ነው የሄደችው ማለት ነው ጋይዝ። እና ትክክል ነች። ሁላችሁም ሳኮኑ አንዳንድ ያዘነም ሰው ሊኖር ይችላል። ያው እኔ እልላቸውም አትዘኑ ለማለት ነው። ያው መሆን ያለበት ነገር ነው። ትልቅ ነገር ዝሮ ትልቅ ነገር እና ስኬት ያው ይፈትናል። ታውቃላችሁ ማለት ነው። በዚህ አጋጣሚ ማለት ነው እሱ ራሱ አሁን ከዚህ በፊት የሚገርማችሁ ነገር ከሶስት አመት በፊት ምናምን ነገር መሰል ቲክቶክ ላይ ምናምን ሳያቸው አራቦ ወደዛ በሉኝ ሄሌ ዱርዬ ነው ምናምን ብያውቃለሁኝ። ለመናገር ስለመናገር ኢንሻላህ ይህን ፊዱ እንደማያዳምጠው ተስፋ አደርጋለሁ። የኛ ሰሞችን መቁረጥ ትወዳላችሁ፣ ቆርጣችሁ ታደርሱ ይሆናል። የእኔም ፊዱ እንኳ የሚቆርጡ ሰው አይኖርም ብዬ አስባለሁኝ። ያው ለተንኮል ካልሆነ መሰጋር እልምህም። አንዳንድ ጊዜ እኛ ሰዎች ማለት ነው መጀመሪያህን አይቶ ለተረዳህ ሳይሆን መጨረሻህን አይቶ ለተረዳህ ቦታ ስጥ የሚባል አባባል አለ። እና አሁን እሱ ብዙ ሰዎች ቀሌኛ ነው የሚያደርጉት ግን በጣም ቁም ነገረኛ ነው የምል፣ ቁም ነገረኛ ሲሎች እንዲያውም ቁም ነገረኛ ብቻ አይገልጸውም። እና ጠለቅ ብላችሁ ሰውን ማየት ሞክሩ፣ ከእንትን ከማለታችሁ በፊት ማለት ነው እና ዛሬ ምንም የሚፈጠር ነገር የለም። ጭራሽ የሚስተካከል ነገር እንዳለ ነው የሚያሳየው ቪዲዮ ማለት ነው፣ እንደኔ እንደኔ አስተያየት እና ዛሬ ራሱ ምንድን ነው ያላት እንደው ችግሩ ኢክራም የማስረዳት ችግር አለባት መሰለኝ። ባይዘው እንግዲህ ቪዲዮ ላይ እንደምናየው ከሆነ ማለት ነው ከቪዲዮ ጀርባ ው ሌላ ሊሆን ይችላል፣ እያሳመነች ሊሆን ይችላል፣ ነገሮችን እያስተካከለች ሊሆን ይችላል። እንዲሁም ደግሞ እሷ የሆነ ነገር እንደዘሻር ወይም እንደፈሰት ስትል እንሻላ ማንም አይለያየንም ሁሉም ነገር ይስተካከላል የሚል ጽሑፍ ነው የምናየው ማለት ነው በእሷ በኩል ስለዚህ ነገራቶችን እያስተካከለች እንደሆነ ነው የሚያሳየው፣ ነገራቱ ማለት ነው እና ሌላው ነገር ደግሞ ዘጠና ፐርሰንቱ ቁም ነገር ቢሆን አስር ፐርሰንት ነው የምቀልዴው ብሏል ማለት ነው። አስር ፐርሰንት ቀላል ነው እንዴ? አንዳንዴ ህይወትም እኮ በቃ እኛ ለማሸነፍ እንትን ስንል እሷም ለማሸነፍ ነው የምትጥረው ማለት ነው። ስለዚህ ቀለድ እያደረጉ ካላሳለፏት አለበለዚያ ድብ ልታደረገን ነው የምትጥረው ማለት ነው። እና ግን እኮ ማለት ነው የማይዋጥ ነገር እኮ ነው። አሁን እንዴት ነው ውጭ ሀገር ሂዶ ትዳር መያዝ? እስኪ ለማንኛቸው ነው ተውጦላችሁ የሚያውቀው? ግን ማለት ነው እስኪ ንገሩኝ፣ ኮሜንት ላይ የምሬን ነው። አሁን ውጭ ሀገር ሂዶ ትዳር መያዝ ምንም የሚሉት ቀልድ ነው። በነገራችን ላይ አሁን የእሷ ፋዘር ማለት ነው እሱ ጋር ያሳለፉትን አክት ቢያዩ ኖሮ ማዳመጥ ወይም ደግሞ መረዳያት እንዲችሉ የሚያሳያቸው ወይም ደግሞ በቃ እንዴት እንደሚያዋላቅም እንጂ ያ ያንን ቢረዱ ኖሮ ከሱ ውጭ እንዲያታገባም የሚመክሯት ነው የሚመስለኝ። ማለት ነው እኔ ማለት ነው እንዴት ነው እንዴት ነው አሁን እኔ መቼም አይዋጥልኝም። እውነትም አይመስለኝ ሲጀምር እንዲያውም እንዴት ስለመለያት ምናም ነገር ሲዋሩ ምንም አይዋጥልኝ ምንም ስለዚህ እነሱ አይለያዩ፣ ሊሆንም አይችልም። የምር በጣም ነው የሚገብረው፣ አለዛ በጣም ስለዚህ፣ አሁን ዛሬ እንደዛ ብላ መሄዷ እሱን ሊያስከፋው ይገባል ብዬ ላምነው። በጣም ነው እንደውም ደስ የሚለው እንደዚህ አይነት ትዳር ውስጥ ነው መግባትም የሚያስፈልገው። የምር ቤተሰቦቹን ሰው አክብሮ በዚያ አሁን ሰው ያለ ቤተሰብ ፍቃድ ማግባት በጣም ይከብዳል እኮ ቤተሰብ ማርቆ የሰደደው እና ከቤተሰብ ውጭ ሂዶ ያገባት ትዳር፣ እንጃ አይተን ባናውቅም በጣም የሚደብር ነገር ነው ብዬ ነው የማስበው። ስለዚህ እሷ ቤተሰቦች አውቀው ይሄን ነገር መቀበል አለባቸው። ያንን እንዲሆን ደግሞ የኔ ጊዜ ወስዶ ማስረዳት ግድ ነው። ይሄን ያለችው ዛሬ እኔ የተረዳኋት በዛ አይነት መልኩ ነው። እንግዲህ የተረዳችሁት ብዙዎቻችሁ በምን አይነት መልኩ እንደሆነ ባላውቅም፣ ልክናት የምር ልክናት። በቃ ተወደዱት እሺ ሲሉ ማለት ነው። እንዴት ነው የሚወዱት በየት ነው፣ በምን ነው የሚለውን ደግሞ እሱ ያለውን ነገር አክት ማሳየት። ያኔ ለትዳር ምን እንደሚያስፈልግ ማለት ትዳር እንግዲህ እንደ ቀልድ አይደለም። ያው ለሰው ልጅ ትዳር የመጀመሪያው ዓለም ነው። ሁለተኛው ዓለም ደግሞ ሞት ነው። በቃ ሁለት ነው ሕይወት ሁለት ብቻ ነው። ስለዚህ ያንን አክት ማሳየት አለበት። እሷም ደግሞ ከሱ ጋር የሚኮንበትን መንገድ መፈለግ ግዴታዋ ይመስለኛል። ንገሯት፣ በኮሜንት አግዟት። አግዙ ብላ ያለ። ስለዚህ አግዟቸው፣ ኮሜንት አድርጉላቸው። በተለይ እንደዚህ ትልልቅ ሰብስክራይብ ያላችሁ ማለት እናንተ ስለሚቀበሏቸው ኮሜንት አድርጉላቸው እና በሚቀጥለው ደግሞ በቃ ኒካ ነው የምናየው ብለን ተስፋ እናደርጋለን። እስኪ ላይክ አድርጉኝ ሰብስክራይብ አድርጉኝ። እኔ ደግሞ አምስት ሺ ሙሉኝና ወደ ሀገር እንዲገባ ማለት ነው። እንዴ ቃልማ እንዲያ አላፈርሰዋል በለዛ ለማናቸውም ገዛ። አመሰግናለሁኝ፣ ስለምታበረታቱኝ ቴንኪው። እኔ ለነ ኢክራም ያለኝ አስተያየት ይሄን ይመስላል። ኢክራም ምንም አሁን ስህተት ያለባት እሷ ምንድን ነው ቤተሰቡን ማሳመን ላይ መዘግየቷ ምናምን። እሱ በተገናኙ ቁጥር ምን አዲስ ነገር አለ ነው የሚለው አይደለ? አዲስ ነገር እስከፈለገ ድረስ ያው አዲስ ነገር ይዘች ለሚቀጥለው እንደምትመጪ እንጠራጠርም። እንደሞ ትዘገያላችሁ፣ ለምንድን ነው ነገሯቸው እንዳይዘገዩ